መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያለን የዚህ የመንፈሳዊ የቢኪልቱ ሚዲያ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ አብይ ጾም ስምንተኛ ሳምንት በዓለ ሆሳዕና በሰላምና በጤና አደረሳችሁ። እንግዲህ በዓለ ሆሳዕና ከጌታችን መድኃኒታችን ኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ሲሆን ኖ ይህንንም የቤተ ክርስቲያናችን ማይተውት ቅዱስ ያሬድ ኢትዮጵያዊው በስያሜው መሰረት ስምንተኛው እሑድ ሆሳና ይባላል ማለት ነው። ሆሳና ማለት ትርጓሜው መድኃኒት፣ ድህነት፣ መጽናናት እንዲሁ በጥቅሉ አሁን አድን ማለት ነው። እንግዲህ አሁን አድን የሚለውን ቃል ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀደምት አባቶቻችን አበው፣ ነቢያት፣ አባቶች፣ ነቢያት፣ ደቂቀ ነቢያት ሁሉ አባቶቻችን ከቀደም ጀምሮ ውረድ፣ ተወለድ እያሉ ተስፋ ሲያደርጉ የነበሩ ትንቢት የተነገረለት ሱባኤ የተቆጠረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን እንዲያድን ተስፋ ያደርግ የነበረ ፍጥረት ሁሉ እንግዲህም ልበ አምላክ መዝሙረኛው ቅዱስ ዳዊት እንደተናገረው በመዝሙር 117 ቁጥር 27 ላይ ኦ ግዚኦ አድህን ሶ ኦ ግዚኦ ሰርህ ሶ እንዳለ አቤቱ ጌታ ሆይ አሁን አድን አሁን አቅና እንዲል እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በባርነት የነበረውን የሰውን ልጅ ለማዳን ወደዚህ ዓለም እንደመጣ ለማጠየቅ የሉቃስ ወንጌል ምዕራፍ 15 ቁጥር 9 ላይ የሰውን ልጅ የጠፋውን ሊፈልግ ሊያድን መጥቷልና እንደተባለው እነሆ ሆሳና ማለት በጥቅሉ አሁን አድን ማለት እንደሆነ እንረዳለን ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ጀምሮ ስለ በዓሉ ታሪክ ስንመለከት እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ወደ ኢየሩሳሌም ሊገባ በደብረ ዘይት በቀረበ ጊዜ ቤተፋጌ ወደምትባል መንደር በደረሰ ጊዜ ከደቀ መዛሙርቱ ሁለቱን በተመሳቀለ መንገድ ላይ ሆኖ ወደ መንደሩ ላካቸው ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ወዴት ሊገባ ነው የመጣው? ወደ ኢየሩሳሌም። ወደ ኢየሩሳሌም ሲቃረብ ቤተፋጌ የምትባል መንደር ሲደርስ የተመሳቀለ መንገድ ላይ ቆሞ ከደቀ መዛሙርቱ ሁለቱን ላከ ይላል። ቤተፋጌ ማለት ቤተፋጌ እንግዲህ የምትታወቀው የድሆች መንደር ትባላለች። ይህም እንግዲህ በቤዛነቱ ባለጠጋ ሊያደርገን፣ ምክንያቱም በጸጋ ድሆች ሆነን ስለነበረ እንግዲህ ጌታችን ኢየሱስ ክርስቶስ ድሆችንም እንደማይንቅ፣ ድህንነትን ለሰው ልጅ ለመስጠት ደግሞ የመጣ የድሆች አባት መሆኑን ለማጠየቅ በድሆች መንደር በቤተፋጌ ሆኖ ደቀ መዛሙርቱ ላክ የተመሳቀለ መንገድ ላይ ሆኖ መላኩ ደግሞ ደቀ መዛሙርቱ መላኩ ድህንነትን ለሰው ልጅ በመስቀል ላይ ስጋዬን ቆርሼ ደሜን አፍስሼ ህይወቴን ሰጥቼ ወይም ነፍሴን ሰጥቼ የሰውን ልጅ ለማዳን ቤዛ ለመሆን መጥቻለሁ ሲል እንዲሁ ደግሞ ከደቀ መዛሙርቱ ሁለቱን ላከ የተባለው ቅዱስ ጴጥሮስ ሐዋርያው ቅዱስ ጴጥሮስ እና ሐዋርያው ቅዱስ ዮሐንስን ነበር። ከደቀ መዛሙርቱ ሁለቱን ላከ የተባለው የተመሳቀለ መንገድ ላይ ሆኖ ወደዚያ መንደር የላከበት ዋነኛው ምክንያት ካህናት ወደዚህ ዓለም የመጡት ከማይሰራ ጥያት የሰውን ልጅ ሊፈቱ እንዲሁ በፊታቸው ቆመን መስቀል ስንሳለን ንስሐ ስንገባ ምድር ምንለው ይፍቱኝ እንላለን። እነሱ ደግሞ ማይስራ ኃጢአት እግዚአብሔር ይፍታ ይሉናል። ከሰራኸው ኃጢአት ላይ ከታሰርክበት ኃጢአት ላይ እግዚአብሔር ይፍታ ብለው ይባርኩናል። ይህም በመስቀል መባረካቸውን ለማሳየት የተመሳቀለ መንገድ ላይ ሆኖ ላካቸው ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18፣ እንደዚሁም የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ እፍ አለባቸው መንፈስ ቅዱስንም ተቀበሉ ብሎ ስልጣንን ሰጣቸው። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። እናንተ ኃጢአታቸውን የያዛችሁባቸው ይቅር ላላላችሁት እኔም ይቅር አልለውም እናንተ አጢአታቸውን ይቅር ላላቸዋቸው እኔም አጢአታቸውን ይቅር ላቸዋለሁ ብሎ የሰጣቸውን ስልጣነ ክህነት ያመለክታል ማለት ነው። ወደ መንደሩ ሂዱ አላቸው። የሚሄዱበት ምክንያት ምንድን ነው? ፍትሕዎ ወአምጽዎ ሊተ ሂዱና ፈታችሁ አምጡልኝ። አህያዋ ከውርንጫዋ ጋር ታስራ ታገኛላችሁ አላቸው። መንደር የተባለችው ይቺ ዓለም ናት። መንደር የተባለው ሲኦል ነው። ታስሮ ታገኛላችሁ፣ የተባለው ደግሞ በማይሰራ ዲያብሎስ በማይሰራ አጥያት ታስሮ ይኖር የነበረ 5500 ዘመንን ያስቆጠረው አዳምና የአዳም ልጆች በእዳ በደል በማይሰራ አጥያት እንዲሁም ደግሞ በገሃነም በሲኦል ታስሮ ነበር የሰው ልጅ ይኖር ነበር። ስለዚህ ያሰረው ደግሞ ወንበዴው ነው። ሌቦች ሰርቀው ያሰሩት ይላል ማርቆስ ወንጌል ምዕራፍ 11 ስታነቡ፣ ሌቦች ሰርቀው አሰሩት ይላል። ሌቦች የተባለው ሌባው የተባለው ማለት ከገነት እንድንወጣ ያደረገው በእባብ ገላ አድሮ ወደ ገነት ገብቶ ሔዋን አዳምንን አሳስቶ ከገነት ያስወጣው ዲያብሎስ ነው። ስለዚህ ከታሰረበት ፈታችሁ አምጡልኝ የተባሉት ካህናት ናቸው ወይም ደግሞ ደቀ መዛሙርቱ አህዮቹን ታስረው አገኙ ይላል። ከውርንጫዋ ጋር ፈታው አመጡለት። እናቲቷ የአዳም ውርንጫዋ ደግሞ ወይም ግልገሏ ደግሞ የአዳም ልጆች ምሳሌ ነበረው ይላል። ስለዚህ ፈታው ካመጡለት በኋላ ልብሳቸውን ደለደሉለት። ኮርቻ ተተው ልብስ የደለደሉለት ወንጌልን የማትቆረቆር የምትለሰልስ ፍጻሜዋ ፍቅር የሆነችን የምትመች ሕግ ሰራህልን፣ እሷም ሕገ ወንጌል ትባላለች ሲሉ ልብሳቸውን ደለደሉለት። ኮርቻ ቢያኖሩ ኮርቻ ቢያስቀምጡ እነሆ የማትቆረቆር ይቆረቁራልና፣ ኮርቻ ይቆረቁራልና፣ የማትቆረቆር ሕግ ሰራህልን ሲሉ ልብስ ልብሳቸው እንደለደሉበት ልብስ በአካል ያለን ጠባሳ በአካል ያለን ነውር ይሸፍናል እና አንተም ከባቴ አበሳ ነውራችንን የምትሸፍን አጢአታችንን ገመናችንን የምትሸፍን ሲሉ ልብሳቸው እንደለደሉለት። እንግዲህ ጌታችን ኢየሱስ ክርስቶስ እርሱ ባወቀ በእናትየው ወይም አህየዋ ላይ እንዲሁም ደግሞ በጊልገሏ በውርንጫዋ ላይ ተቀመጠ ይላሉ። ልቃ እንግዲህ ጌታችን ኢየሱስ ክርስቶስ በውርንጫዋ ላይ ተቀምጦ ረጅሙን መንገድን መሄዱን ተጽፎ እናገኛለን። ይህም ምክንያት ምንድን ነው? እናቲቷ የህገ ኦሪት እንዲሁም የህገ ኦሪት ምሳሌ ናት፣ ወይም የእስራኤል ምሳሌ ናት። እስራኤላውያን ህገ ኦሪትን መጠበቅ፣ መማር፣ መፈጸም ለምደዋል። እስራኤላውያን እንዲህ ነው። ህገ ኦሪትም ደግሞ እንዲሁ የተለመደች ናት። አዲሲቷ ደግሞ ለሸክም አዲስ ናት ይላል ምንጫዋ ለሸክም አዲስ ናት። አሂዛብና የወንጌል ምሳሌ ነው። አሂዛብ ለህግ አዲስ ናቸው። ወንጌልም ደግሞ አዲስ ህግ ናት። ግንስ ምንም ማትል ያልተለመደች ህግ ናት፣ የፍቅር ህግ። ስለዚህ እርሱ ባወቀ በውንጫዋ ላይ ተቀመጠ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ አህያይቱና በአህያይቱ ውርንጫ ተቀምጠው ወደ ኢየሩሳሌም ሲገባ ልብሳቸውን ከመሬት አነጠፉለት፣ ዘንባባ ይዘውም ሆሳዕና በአርያም ሆሳዕና በአርያም ብሩክ ዘይመጽ መጽ በስመ እግዚአብሔር እያሉ ተቀበሉት ይላል። ዘንባባ መያዛቸው ዘንባባ የኃያልነት ዘንባባ የአሸናፊነት፣ ዘንባባ የደስታ፣ ዘንባባ የጽድቅ ምሳሌ መሆኑ መጽሐፍ ላይ ተጽፎ እናገኛለን። እንግዲህ ልብሳቸውን ከመሬት አነጠፉለት ይላል። ልብሳቸውን ከመሬት ያነጠፉበት ምክንያት እነሆ አይደለም አንተ ለአንተ ቀርቶ አንተ ክቡር ለሆንክ ንጉሥ ለሆንክ ብሩክ ለሆንክ ጌታ ቀርቶ የተቀመጥክባት አህያን እንኳ አህያም እንኳ መሬት መርገጥ የለባትም ሲሉ ከመሬት ልብሳቸውን አነጠፉ። በእጃቸው ዘንባባ ይዘው ሆሳና ባርያም እያሉ ድምፃቸውን ከፍ አድርገው ከሚጠቡት ህፃናት በጀርባ ታዝለው ካሉት ህፃናት ጀምሮ እስከ አዋቂዎች ድረስ ለእርሱ እየዘመሩ በታላቅ ግርማ ወደ ኢየሩሳሌም ገባ ይላል። በዚህም ጊዜ እንግዲህ ዘንባባ የደስታ፣ የጽድቅ፣ የሀያልነት ምሳሌ ነው። ያለው ዘንባባ ስንመለከት ጫፍ ጫፉ እሾህ አለው፤ እንዲሁ ለነካው ይዋጋል፣ ለያዘው ደግሞ ውበት አለው። እነሆ ይሄም ደግሞ ትርጓሚው ሊቃውንት እንደሚተረጉሙት እነሆ የክርስቶስን የስላሴን አንድነትና ሶስትነት ለሚጠራጠሩት የሚባላ ነው፣ ወይም ደግሞ የሚባላ እሳት ነው፣ ወይም ደግሞ ለሚጠራጠሩት ለእነርሱ እዳ ፍዳ እንዳለባቸው ቁጣ እግዚአብሔር አለባቸው ለሚያምኑበት ደግሞ ጽድቅና በረከት እንዳላቸው ያሳያል። ዘንባባ ወደ እሳት ብንጨምረው እሳት ሙሉ በሙሉ አይበላው ይለበልበዋል እንጂ። ስለዚህ በጥርጣሬ ወደ ክርስቶስ ለሚመጣ ለሚጠራጠረው ለእርሱ የሚባል ለእሳት እንደሚገባው ላመነበት ደግሞ ከእሳት እንደሚያወጣው እንደሚያሳይ ቤተክርስቲያናችን ሊቃውንት ያስተምራሉ ማለት ነው። ዘንባባ የሀያልነት የአሸናፊነት ምሳሌ ነው ስንል በዚህ በመጻሕፍት ላይ እንደምንመለከተው እነሆ አብርሃም ልጁን በወለደ ጊዜ አብርሃም ልጁን ይስሐቅን በወለደ ጊዜ ዘንባባ ይዞ እንዳመሰገነ እንደዘመረ፣ ደስታውን እንደገለጠ ይስሐቅም ደግሞ ልጁን ያዕቆብን በወለደ ጊዜ ዘንባባ ይዞ አመስግኖ መስዋዕት እግዚአብሔር እንደሰዋ መጻሕፍት ይናገራሉ። መጽሐፈ መሳፍንት ምራፍ አራት ቁጥር አራት ላይም እነሆ ንግስት ዮዲት የተባለች ሴት የእስራኤል ጠላት የሆነውን ሆሎፎሮስን ባሸነፈች ጊዜ ወይም በገደለች ጊዜ ዘንባባ ይዛ እንዳመሰገነች ከእስራኤል ሕዝብ ጋር እንደተደሰተች መጻሕፍት ይናገራሉ ማለት ነው። ሌላው ዘንባባ የጽድቅ ወይም የጻድቃ ምሳሌ ነው። በዚህ በመዝሙረ ዳዊት መዝሙር 92 ቁጥር 12 ላይ ጻዲቅ እሰ ከመ በቀልት ይፈር ከመዘግባ ዘሊባኖስ ጻዲቅ እንደ ዝግባ እንደ ዝግባ ለረጅም ዕድሜ ይኖራል እንደ ዘንባባ ያፈራል፣ ይላል። ስለዚህ የጻድቃን ምሳሌ እንደሆነ ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር አቤቱ አሁን አድን እግዚኦ አድን ሰው እያሉ ዘንባባውን ዝንጣፊ ይዘው ዘመሩ፣ ይላል። እንግዲህ በሚዘምሩበት ሰዓት እነዛ ፈሪሳውያን ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ ሊቃነ ካህናት እንዲህ አሉ፣ እነዚህ ስለምን ይጮኋሉ? ዝምብ እንዲሉ እዘዛቸው ባሉት ሰዓት እነሱ ዝም ሲሉ ቢሉ የቢታንያ የቢታኒያ ድንጋዮች ይዘምራሉ አለ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ለምንድን ነው እርሶ ንጉሥ ሆኖ ሳለ አምላክ ሆኖ ሳለ ጌታ ሆኖ ሳለ በፈረስ በበቅሎ መሄድ ሲገባው ስለምን ባህያ ተቀመጦ ወደ ኢየሩሳሌም ገባ የሚለውን ስንመለከት በዚህ በመጽሐፍ ላይ እንደምንመለከተው እነሆ በዚህ በትንቢተ ምራፍ 9 ቁጥር 9 ላይ ተነግሮ ትንቢቱ እንደተነገረው ትንቢቱ ይፈጸም ዘንድ ነው። በቅድሚያ ይህም በልዋ ለወለተ ጽዮን ነዋ ንጉሥ ኪ መጻ ወይዋ ይመጽ ሀቤ ኪእንዘይ ጽያን ዲበእድግት ወዲበዋላ እንሆ አንቺ ጽዮን ሆይ ደስ ይበልሽ ንጉሥሽ የዋ ሆኖ ባህያይቱ እንዲሁም ባህያ ግልገል በውርንጫይቱ ተቀምጦ ወደ አንቺ ይመጣል ተብሎ ለኢየሩሳሌም የተነገረው ትንቢት ይፈጸም ዘንድ ነው። እንዲሁም ደግሞ በመጽሐፍ ላይ እንደተነገረው አጠፍ ሰረገላ ኤፍሬም ወአፍራስ እም ይሁዳ ይላል። እነሆ ቀደምት ነቢያት ዘመነ ሰላም ሲሆን በአህያ ዘመነ ጸብ፣ ከሆነ ደግሞ በፈረስ ሆነው ዘገር ነጥቀው መነሳነስ ወይም ጭራ ይዘው ይታያሉ። ነጭ ለብሰው ሰላም ሲሆን በአህያ ሆነው ይታያሉ። ነገር ግን ጦር ይዘው በፈረስ ሆነው ከታዩ ደግሞ ዘመኑ ጦርነት እንደመጣ ይመለከታል ማለት ነው። ሰው እንዲሁ ደግሞ በአህያ ሆኖ ደግሞ ነጭ ለብሰው መነሳንስ ጭራ ይዘው ከታዩ ደግሞ ዘመነ ሰላም ነው ማለት ነው። ጌታችን ኢየሱስ ክርስቶስም በዚህ ምሳሌነት ከፈለጋችሁኝ አታጡኝም ብትፈልጉኝ አታጡኝም፣ ካልፈለጋችሁኝም አታገኙኝም፣ ሲል እኔ የሰላም አምላክ ነኝ፣ ሰላምን ልሰጣችሁን የመጣሁት እኔ የሰላም ንጉሥ ነኝ ብሎ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ብሎ እንደተናገረው ይህ ይፈጸም ዘንድ እነሆ የሰላም ከተማ ወደሆነችው አገረ ሰላም ወደሆነችው ወደ ኢየሩሳሌም በአህያና በአህያይቱ ውርንጫ እንደገባ መጽሐፍ ይናገራል ማለት ነው። ከኢየሩሳሌም ወደ ቤተ መቅደስ ነው። ባህያይቱ እና ባህያይቱ ሩንጫ ሄደው እንግዲህ ወደ ቤተ መቅደስ የሚሄደው ከኢየሩሳሌም ወደ ቤተ መቅደስ የሚሄደው ያ መንገዱ ጎዳናው ባህያ እና ባህያይቱ ሩንጫ የሄደው 16 ምዕራፍ እንደሆነ መጽሐፍት ይናገራሉ። አስሩ የአስርቱ ትእዛዛት፣ አራቱ ደግሞ የአራቱ ኪዳናት ኪዳነ ኖ ኪዳነ መልከ ጼዲቅ እንደዚሁም ደግሞ ግዝረተ አብርሃም እና ጥምቀተ ዮሐንስ ምሳሌ እንደሆኑ የቤተ ክርስቲያናችን መጽሐፍት ይናገራሉ። ቤተ መቅደሱን በአህያይቱና በአህያይቱ ውርንጫ ሶስት ጊዜ ነው ይዞሩ። ሶስት ጊዜ መዞሩ የስላሴ ምሳሌ መሆኑን በዚህ ላይ ያመለክታል ማለት ነው። እንግዲህ በጌታችን ኢየሱስ ክርስቶስ በአህያ ተቀምጦ መምጣቱ ሌላው ትርጓሙ አንዱም ባህያ ተቀምጦ ማንም ሰው ሸሽቶ ወይም ሸሽቶ አያመልጥም፣ አባሮ አይዝም ካልፈለጋችሁኝ አልገኝም፣ ከፈለጋችሁኝ አታጡኝም ሲል በአህያና በአህያ ውንጫ ሆኖ ወደ ኢየሩሳሌም መግባቱ ከነዚህ የተነሳ ነው። ሌላው ልብሳቸውን ያነጠፉበት ምክንያት፣ በመሬት ላይ ልብሳቸውን ያነጠፉለት የጋረዱለት ምሳሌ በዚህ በሁለተኛ ነገሥት ምዕራፍ 9 ቁጥር 13 ላይ እዩ የተባለ እዩ የተባለ ሰው የእስራኤል ሰው የእስራኤል ሰው ኤልሳ ለንግስና የንግስና ዘይት በቀባው ጊዜ እነሆ ግማሾቹ ልብሳቸውን አንጥፈው ግማሾቹ ቅጠል እየቆረጡ የቅጠል ቅንጣብ እየቆረጡ በመሬት ላይ ያነጥፉ ነበረ። በነገራችን ላይ ጌታችን ኢየሱስ ክርስቶስ በአህያይቱ ላይ ሆነው ወደ ኢየሩሳሌም ሲገባ የዘንባባ ቅጠል ብቻ ሳይሆን አንዳንዶቹ የቴምር ቅጠል፣ የወይራ ቅጠል ይዘው እንደነበረ በመሬት ላይ እያነጠፉ እንደነበረ የቤተክርስቲያን መጻሕፍታችን ይገልጣሉ። ዘንባባ ለምሳሌ የያዙበት ምክንያት ደስታቸውን ለመግለጽ እንዲሁም ደግሞ አብርሃም ይስሐቅን ሲወልድ ዘንባባ እንደያዘው ሁሉ እስራኤላውያን ከግብፅ ሲወጡ ዘንባባ ይዘው እንደዘመሩ እንዲሁም ደግሞ እሾሃማ ነው የአያልነት የአሸናፊነት የደስታ ምሳሌ ስለሆነ ዘንባባ ይዘው የዘመሩበት ቴምር መያዛቸው ግን ቴምር ዛፉ ከፍ ያለ ነው። ይህም የልዑል ምሳሌ ነው። አንተ ልዑል ነህ ሲሉ አንተ ልዑለ ባህሪ ነህ ሲሉ የቴምር ፍሬው አንድ ነው። በእሾ የተከበበ ነው አንድ አካል አንድ ባህሪ ባህሪ የማይመረመር ነው ሲሉ፣ የተምር ቅጠል ይዘው እንደዘመሩለት የወይራ ቅጠል መያዛቸው ደግሞ አንተ ኃያልነ ጽኑነ ማለታቸው ነው። ወይራ እንግዲህ እንደምናውቀው ዘይት ይወጣዋል፣ እርሱም ለመብራት ይሆናል። አንተ ብርሃናችን ነ ሲሉ መድኃኒት ነው፣ አንተ መድኃኒታችን ነው ሲሉ፣ መስዋዒት ነው፣ አንተ መስዋዒታችን ነው ሲሉ፣ የወይራ ቅጠል መያዛቸው ለዚህም ነው። በዕለተ አርብም ከስግደት በኋላ አባቶቻችን በወይራ ጥብጣብ የሚያደርጉልን ወይራ እንዲህ ያሉትን ትርጉሞች በራሱ ይዞ ስላለ ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ በኋላ ምን ተፈጠረ የሚለውን ስንመለከት ኢየሩሳሌም ከእሱ ጋር ተሸበረች። የሉቃስ ወንጌል ምዕራፍ 19 ቁጥር 41 ላይ እንደምንመለከተው እንሆ ከተማዋ አይቶ አለቀሰላት ይላል። ወፀቢሆ ሪያ ለሀገር በከየ ላይ እንሆ ከተማዋን አይቶ አለቀሰላት። ለምንድነው ያለቀሰላት? በኃጢአት ተጨማልቃ አይቷል። የደም የሰው ደም በከንቱ እየፈሰሰ የድሃ እንባ እየፈሰሰ ስላገኘ አለቀሰ ይላል። ዛሬም የእኛን ኃጢአት፣ የእኛን ክፋት፣ የእኛን በደል እየተመለከተ ጌታችን ምን ይሰማ ይሆን? ምሊን ይሆን? ሁላችን ከበደላችን ተመልሰን በእኛ ምክንያት እንዳያዝን እንዳያዝንብን እሱን እንዳናሳዝነው ከኃጢአት ከበደል እንድንጠበቅ መድኃኔዓለም ክርስቶስ ሁላችንን የሚጠብቀን። እንግዲህ ጌታችን ወደ ቤተ መቅደሱ ሲገባ በአህያይቱ ወደ ቤተ መቅደሱ ሲገባ በአህያው ላይ ተቀምጦ ወደዚያ ሲገባ ቤተ መቅደሱን የመነገጃ የመሸጫ፣ የወንበዴ ቦታ አድርገው ነበር ያገኘው። ጅራፉን ወስዶ እየገረፈ ከቤተ መቅደሱ ማስወጣታቸውን እንመለከታለን። ኢየሩሳሌም ከእሱ ጋር የተሸበረችው መኑ ውእቱ ዝንቱ ይሄ ማን ነው እያሉ ታወቁ። ምክንያቱም ይላል ፊቱ ብርሃን እንደ ፀሐይ ከፀሐይ ይበልጥ ፊቱ ያንፀባርቅ ስለነበረ ሲያዩት ተደንቀው ይሄ ማን ነው አሉት። ከሕፃናት ዝማሬ የተነሳ ከተማዋ ተሸብራ ነበር እና ተደንቀው ተገርመው ይህ ማን ነው አሉ። ሌላው ጌታ ወደኛ ሲመጣ ምን እንመልስ ይሆን ብለን እንዳንጨነቅ ዛሬ በህይወተ ስጋ እያለን መርካም ሰርተን ንሳ ገብተን ስጋው ደሙን መልተን በቅንነት ታዘን እንኖር ዘንድ አምላካችን እግዚአብሔር ኦግዚኦ አደን ሰው ኦግዚኦ ሰረሶ አቤቱ ጌታ ሆይ አሁን አድን አሁን አቅና እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝባችን ሀገራችንን ሁላችንን በል ያለንበት ይጠብቀን ከክፉ ነገር ያድነን ለባዓለ ተንሳኤው ጠብቆ በሰላም ሁላችንን የሚያደርሰን ወስባት እግዚአብሔር ይቆየን።